የምንጠይቀው ዝማሬ ና ጌታዬ ጌታ ሆይ የሚለውን ዝማሬ ጋሽ ተስፋዬ እንዴት ተቀበሉት? ሕዝብህ ይጠብቀሃል ብለው ተቀኝተዋል። ከዚህ ዝማሬ ጀርባ ያለውን መቼት የሚያስታውሱት ከሆነ እሱን ቢያጫውቱን ነው። ና ጌታዬ ጌታ ሆይ ይሄ መዝሙርም እስር ቤት ውስጥ የተጻፈ መዝሙር ነው። እና ድርብ የሆነ ጥያቄ ያለው ና አልን እና እርዳን ነው። ስምህን ስለወደደች ነፍሴ ስድብን ጠገበች የሚል አለው። ስድብ የሚጠገበው የት ቦታ እንደሆነ ያው ይገባቸዋል። ባርኮቷን እያሰበች ዛሬም በአንተ ታምናለች። ና ጌታዬ ጌታ ሆይ። ለዓመታት ቁጭ አድርገው ሰዎቹ ረሱን ረሱን። በቃ እና መቼም አይረሳም እሱ። ዮሴፍንም ረስቶት ነበር ያ ጓደኛው። የሚያስብ አምላክ በሰማይ ውስጥ አለ ሰው ሲረሳ። እኔም ያንን በማሰብ ነው መዝሙሩን እዚያ ተቀምጬ የጻፍኩት። መጨረሻ ላይ ጣዖቱ ተሰባብሮ ልመልከት፣ ስምህ ከብሮ ከጥንት እንደታወቅህ ምድር አንተን ትወቅህ። ምድር እሱን እንዳታውቅ ነበር ትግል የተካሄደው በዛ ዘመን ማለት ነው። ቅድም በጠቀስኩላችሁ ምክንያት የለም በሉ ምኑ የተባለው በየቦታው ለሰራችሁ በመልኩ በምሳሌው ላበጃችሁ አምላክ እውቅና አትስጡ እንደማለት ነው። በሌላ በኩል አትወቁት እና ከዚያ ጋር ይገናኛል ነገሩ ምድር አንተን ትወቅህ። ያኔ የነበራችሁ ታስታውሳላችሁ፣ ምስሎች በየቦታው ይቆሙ ነበረ ምስሎች፣ የሰው ምስሎች በየቦታው በየአደባባዩ፣ በተለይ ሶስት ምስሎች አይታችሁ የምታውቁ ካላችሁ ይቆሙ ነበር እና በሰው ውስጥ እንዲሳሉ እነሱ ተደርጓል እና ያም በምስል መልክ ብቻ ሳይሆን በቅርጽም ጭምር ነው። የምታውቁ ታውቃላችሁ። ያው መጽሐፉ ስዕልና ምሳሌ አታድርግ የሚል ነገር ስላለው የእኛ መጽሐፍ ማለት ነው። አትስገድላቸው ስለህ እና ቀርጽ አትስገድላቸው ነው። እና ያኔ እየተቀረጹ በየቦታው የሚተከሉ ነበሩ፣ እየተሳሉም የሚሰቀሉ ነበሩ። መንፈሳዊ የሆነ አንድምታ አለው። እሱ ነገር ነበረው። የመሳሰሉትን ነገሮች አጠቃለው የያዘ ነው። በአጠቃላይ ምድር አንተን ትወቅህ፣ አንተን ለመተካት የተደረጉ ነገሮች ይወገዱ፣ አንተን ለማስረሳት የተሳሉ ነገሮች የነሱ ነው። ና ጌታዬ ጌታ ሆይ ጊዜው አልደረሰም ወይ? አንዱ ይሄ ነው። ሌላው ደግሞ ቤተ ክርስቲያን የምትለው ነገር ነው፣ ጌታችን ሆይ ና። በዮሐንስ ራእይ ላይ ይህን የሚመሰክር አሁን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና በሚል ነው የራእይ መጽሐፍ የሚጠቃለለው። ና ድርብ ሀሳብ አለው ያልኳችሁ ከዚህ አንጻር ነው። አንድ በወቅቱ የነበርንበት ሁኔታ አለ፣ የጌታን እጅ የሚያስናፍቅ የእርሱን መምጣት የለው የለም አላችሁኛ አይደለም አለሁ እንዲልልን ለፈርዖን እንዳለ እግዚአብሔርን አላውቀው እስራኤልንም አልለቅም እያለ ለነበረው ፈርዖን አታውቀኝም አይደለም እንዳለ አይነት ነው አደራረጉ። ያኔ የሆነው እሺ አሳውቀሃለሁ በሚል መልኩ ያደረጋቸውን ነገሮች ታውቃላችሁ። የዘላለም አምላክ ነው እግዚአብሔር። እና ያሳውቃል። ማን እንደሆነ እያሳወቀ ይኖራል። ወደፊት የት አለ አምላካችሁ ሲባል ዝም ብሎ ይሰማል። አለሁ ይላል፣ ለሚጠባበቁትም ለተሳለቁበትም ምላሽ አለው። እግዚአብሔር ዘላለም አምላክ እና ይመጣል። ስሙ የተመሰገነ ይሁን። ለወቅታዊው ጥያቄያችንም ይመጣል፣ ለፍጻሜው ጥያቄያችንም ይመጣል በታላቅ ክብር።